ምን አግዝልኝ፣ ሰው እንኳን የለም። ማናለ አሁን እስታስፈ ማን ነው ማን ነው? ብራውን ሹገርዬ የኔ አመለ ሸጋ፣ አሁን አንተ ቅድም የሚያፍጨረጨረ የነበረው ለምንድነው? ለምን ነው ይህ ሁሉ እሳት ብከታችን የሚፍለቅለቅ የነበረው ፊቴ ላይ የምታየው የነበረው ደስታ ምን ምን አለ? የት አለ? ስለዚህ ነው ያለቀው። ማንዴላ የት ነበርክ? የት ነበርክ? የት ነበርክ? ችግር ወደ አልወድ ምን በተግባር ነው ከእኔ ጋር እንዳትፈታት፣ ማኒ ኧረ የማነ የማነ ይሙት እንደው እለጠልጥሃለሁ። እንደው መድሀኒያ ለምስክሬ አልኩ እለጠልጥሃለሁ። ክርስቶስን እኔ እየማልኩ እነግርሃለሁ። አሞሮ እኔ እየማልኩ እነግርሃለሁ። እኔ እየማልኩ እነግርሃለሁ። ክርስቶስን እኔ በጣም አሸንፋለሁ።

እና አመሰግናችሁ። ወደሏች ማርያም በቃ ማን ቁጥር ለማን ተናግሬ ለማን እንዳቋርጥ ሲድዬ ማርያምን ከልብ ነው የማመሰግነው። ኒናዬ ለሁላችሁ፣ የነበራችሁ ከታብታብ ጀመራችሁ እስከ ታች የነበራችሁ ለሁላችሁ በጣም ነው አመሰግነው። ከልብ እናቴ ትሞት ከልብ ነው አመሰግናችሁ። ስንት ሰዓት አደረኩኝ? አንተ ሁለት ሰዓት ሁለት ሰዓት ተክላይ ልጁ ዴጀ ሮ ማንዴ ይሄ ልጅ በዛው ጠፋ እንዴ የት ገባ ይሄ ልጅ ወደኛ በዛው ጠፋ ማርያም በስመ አብ ወወልድ ወመንፈስ ቅዱስ ካብዚ አውጣን እና ለሁላችሁ አመሰግናለሁ የነገ ሰው ይበደን በጣም ነው ማመሰግናችሁ በጣም ነው ወዳችሁ የሚቀጥለው ከአሁን በኋላ አርብ በማታና ቅዳሜ ማታ ረግ የምንጫወተው እና የሚቀጥለው ሳምንት ያከናኝ ደህና አደሩ ደህና ዋሉ ባባይ ለሁላችሁ ወዳችኋለሁ

አንቺ ደግሞ እንትን በፌስቡክ የምትጀነጅኒ ፍቅ እንትን የሆነ ልጅ አለ አፈቅራለሁ ምናምን የምትይዋ ሚጣ፣ ተይ ተይ፣ ነውር ነው። ዜድ ልትልሽ የፈለገችው ሚጣ፣ እሱማ ፌስቡክ እንደሌለሽ ነው የሚያውቀው፣ ግን አለሽ። መጀንጀን አቁሚ ነው አቦ። ተናድጃለሁ። ቻው፣ ወጣሁ። ከላይ በቃ ምን ተና